ጤና ይስጥልን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው፤ ተከታተሉ። አበይት ዜናዎች የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፌበር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ ገለጸ። የቀድሞው የሰላም ሚኒስትር ዴኤታ እና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳአ በአቃቢ ሕግ ከቀረቡባቸው ሶስት ክሶች ፍርድ ቤት በሁለቱ በነጻ ሲያሰናብታቸው፣ በአንዱ ግን ጥፋተኛ ተብለዋል። ኢአፓ ኦፌኮ እና አረና ትግራይ እንዲሁም አስር ተቃዋሚ ፓርቲዎች ከቀጣዩ ምርጫ በፊት ሰባት ቅድመ ሁኔታዎች መሟላት አለባቸው በማለት ትላንት ባወጡት የጋራ መግለጫ አቋማቸውን አስታውቋል። በተጨማሪም በህዋ ታግተው የነበሩት የአላማጣ ሆስፒታል ስራ አስኪያጅ ምን አጋጠማቸው የሚለውንም ዜና፣ ሌሎችም ተጨማሪ የውጭ ሀገር ዜናዎችን ለእናንተ እናደርሳለን። ከሪያሊቲ ሚዲያ እስከ መጨረሻው ድረስ እንድትከታተሉን ግብዣችንን እናቀርብላችኋለን። አሁን ዜናዎቹን በዝርዝር እንመለከታለን። ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፌበር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ ገለጸ። በደቡብ ኢትዮጵያ ክልል የተከሰተው የሄሞራጂክ ፌቨር በሚመለከተው የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ አውጥተዋል። መግለጫው የተከሰተውን በሽታ ምንነቱን ለማረጋገጥ መግለጫው የተከሰተው በሽታ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፌቨር ሲል የጠራው ሲሆን እስካሁን ድረስም ስምንት ሰዎች በበሽታው የተጠረጠሩ መሆኑን አሳውቋል። ስለሞቱ ሰዎች በመግለጫው የተባለ ነገር የለም። ስለሞቱ ሰዎች በመግለጫው የተባለ ነገር የለም። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን በሽ የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና ላብራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ ያሳውቋል። በሚመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤቱን ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ሕብረተሰቡ ህመሙን ለመከላከል የተላለፉ ምክር ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግ አሳስበዋል። ሚኒስቴሩ ያስተላለፋቸው ምክር ሀሳቦችና ጥንቃቄዎች በአፍ፣ አፍንጫ እና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሬጅ ፊቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው ጠቅሷል። የቀድሞው የሰላም ሚኒስትር ዴታ እና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ በአቃቢ ህግ ከቀረቡባቸው ሶስት ክሶች ፍርድ ቤት በሁለቱ በነፃ ሲያሰናብታቸው፣ በአንዱ ግን ጥፋተኛ ተብለዋል። ማክሰኞ ህዳር 3 2018 ዓ ም አቶ ታዬ የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት ሶስት ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኛቸው ወስኗል። አቶ ታዬ ነጻ የተባሉባቸውን ክሶች ከጠላት ጋር ማበር እና የአገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚሉት ሁለት ከባድ ክሶች ናቸው። ከመጀመሪያው ነጻ የተባሉበት ክስ የወንጀል ህግ 251 ንዑስ ሀ በመተላለፍ ከጠላት ጋር ከሸኔ እና ከፋኖ ጋር ተባብረዋል የሚል እንደሆነ ጠበቃቸው አበራ ንጉስ ለቢቢሲ ተናግረዋል። ይህ ክስ ከ20 ዓመት እስከ እድሜ ልክ ወይም ሞት የሚያስቀጣ እንደሆነ ጠቅሰዋል። ሁለተኛው ነጻ የተባሉበት ክስ የወንጀል ህግ 257 ንዑስ አንቀጽ ሰ በመተላለፍ መንግስትን ለመጣል የፕሮፓጋንዳና ሌሎች ድጋፎችን ለጠላቶች በማድረግ ግዙፋዊ መሰናዶ አድርገዋል የሚለው ከ10 ዓመት በማይበልጥ ጽኑ እስራት የሚያስቀጣ እንደሆነ ገልጸዋል። ጥፋተኛ ሆነው በተገኙበት ህገወጥ መሳሪያ ይዞ በመገኘት ክስ የግራ ቀኝ የቅጣት አስተያየት ለመስማት ህዳር 15 ቀን 2018 ዓ ም ቀጠሮ እንደተሰጠ ጠበቃቸው ተናግረዋል። ኢህአፓ፣ ኦፌኮ እና አረና ትግራይ እንዲሁም አስር ተቋሚ ፓርቲዎች ከቀጣዩ ምርጫ በፊት ሰባት ቅድመ ሁኔታዎች መሟላት አለባቸው በማለት ዛሬ ባወጡት ትላንት ባወጡት የጋራ መግለጫ አቋማቸውን አስታውቀዋል። ፓርቲዎቹ በቅድሚያ የጠቀሱት ቅድመ ሁኔታ መንግስት ከምርጫው በፊት ከሁሉም ተቃዋሚ ፓርቲዎች እና በስደት ከሚገኙና ታጣቂ ቡድኖች ጋር ሁሉን አቀፍ የፖለቲካ ውይይት ማድረግ አለበት የሚለውን ነው። ፓርቲዎቹ በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች በአፋጣኝ በቋሚነትና በሚረጋገጥ መልኩ መቆማቸው ሌላኛው ቅድመ ሁኔታ እንደሆነ ገልጸዋል። የፖለቲካ ምህዳሩን ያለምንም ቅድመ ሁኔታ መክፈት፣ መሰረታዊ የዲሞክራሲ ተቋማትና የህግ መሻሻያዎችን ማድረግ፣ የመንግስት መዋቅሮች ገለልተኝነት ማረጋገጥና የፕሬስ ነፃነትን ማረጋገጥም በቅድመ ሁኔታነት ተጠቅሰዋል። ለምርጫዎቹ ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ ነው ያሉት ፓርቲዎቹ አስቻይ ሁኔታዎች መኖራቸው ሳይረጋገጥ ምርጫ ቦርድ ለቀጣዩ ምርጫ የጀመረው እንቅስቃሴ ትርጉም አልባ ነው በማለት ተችተዋል። በትግራይ ጊዜያዊ አስተዳደር ኃይሎች ህዳር አንድ ቀን ታግተው የነበሩት የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ከኃላፊነታቸው ለመልቀቅ ከተስማሙ በኋላ በቀጣዩ ቀን ከእገታ እንደተለቀቁ ዋዜማ ሰምታለች። በላይ ለአንድ ሌሊት በአካባቢው በምት በላይ ለአንድ ሌሊት በአካባቢው በሚገኝ የትግራይ ኃይሎች ወታደራዊ ካምፕ ውስጥ ታግተው ካደሩ በኋላ የተለቀቁት የሆስፒታሉን ማህተምና ቁልፍ አስረክበው ከኃላፊነታቸው እንዲለቁ የቀረበላቸውን ቅድመ ሁኔታ ተቀብለው መሆኑን ምንጮች ተናግረዋል። የትግራይ ኃይሎች በሆስፒታሉ ላይ ያላቸውን ፍላጎት ሆስፒታሉ አስተዳደር በትግራይ ጊዜያዊ አስተዳደር ሙሉ ቁጥጥር ስር እንዲሆን ማድረግ መሆኑን የትግራይ ኃይሎች ከስራ አስኪያጁ ጋር ባደረጉት ድርድር ተሳታፊ የነበሩ አንድ ምንጭ ገልጠዋል በላይ በዚህ በላይ ከዚህ በኋላ በአላማጣ ሆስፒታል አስተዳደር ውስጥ ምንም አይነት ቀጥተኛ መሆነ ተዘዋዋሪ ሚና እንዳይኖራቸው የትግራይ ኃይሎች ማስጠንቀቂያ እንደሰጧቸው ምንጮች ጠቁመዋል። በላይ የተሾሙት በፌዴራሉ ኮማንድ ፖስት እንደነበር ዋዜማ ትረድታለች።